ሰዎች እ ከዛ ምን እንጨምራለን? ዘይት እንጨምራለን ማለት ነው። ዘይታችንን እንጨምረን ምን እንጨምራለን? ጨው እንጨምራለን ማለት ነው። እና በተረፈ እንደት ናችሁ? አላችሁ ወይ? ሰላማችሁ ይብዛ። ዘይት እና ጨው ጨምረን መኮረኒያችንን እየበሰለ ማለት ነው። አህለን፣ አህለን፣ አህለን ቀለል አድርገን የምንሰራው ኖ ኖ እራት ነው የምንበላው አብረን ዛሬ ማለት ነው። እሺ ውዶችዬ፣ ማሮችዬ፣ ፍቅሮችዬ እንዴት ናቸው ካሏችሁ ወይ? ምንድን ነው እሱ ትንሽ ይሄንን ስብዳ እንጨምራለን ከዛ ደግሞ ዜዜይቱን እንጨምራለን ከዛ ደግሞ እንጨምራለን

አርጎ ሰብስክራይብ አርጓት ሼር አድርጉላት አበረታቷት ካረት ነው። አላችሁ ስራ፣ ጤና ሁሉ፣ ሰላም ሁሉ መልካም ነው። አለን አለን አለን ብለናል። ሰላም ሁሉ

ጨመርኩት። ይህንን ጅበን ግላስ ነው የጨመርኩት። ጅበን ቦርድ ማለት ነው። ይህንን የጨመርኩት ማለት ነው። ረንሰርተን ጨርሰን ጨርሰን ጅዬ በሚያምር መልኩ እንደዚህ ጨርሰን ማለት ነው። እና በተረፈ እንዴት ናችሁ? ጅዬ በጣም አመሰግናለሁ ትበልልኝ ና በእንደዚህ ያለ መልኩ በሚያምር መልኩ ይሄውና ተሰርቷል። ማለት ነው

ተነሱት ስሩና ማለት ነው። በጣም ነው የሚያምረው። በጣም ነው የሚጣፍጠው። የውዶቻችሁ ሰላም ሁኑ። ሰላም ያገናኘን። ላይክ፣ ሰብስክራይብ፣ ሼር ማድረግ አሽሙ ትርሱ። ከልብ ነው የማመሰግነው። ሰላም ያገናኘን።